ሰላም ውድ ተመልካቾቼ፣ ጓድ ሰይፉ ሞቶም በመምህርነት ስራው ለመቀጠል ይፈልጋል። የኔ ደማቅ ሰዎች ይቀጥላል። አእምሮ የተሰጠው አቅል ይባላል። አቅል የተሰጠው ተንስሳና ተበራሪ አውሬ መለያ ነው። የሚጠቅምና የሚጎዳውን ማወቂያ ነው። ይህንን መሳሪያችንን በጥቅም ላይ እንድናውለው አደራ ማለት እፈልጋለሁ። በመንግስት አላፊነት ላይ ያሉ ሰዎች የእኩልነት አመለካከት ያላቸው፣ ወደ ብሄር የማይጠጉ፣ ወደ ሃይማኖት ማይጠጉ፣ ወደ ሌላ ነገርማ ያሸበርኩ መሆን ይገባቸዋል። በእኩልነት ማስተናገድ፣ የእኩልነት ማየት ይፈለግባቸዋል። ለበታቻቸው ለህዝቡ መንከባከብ፣ ማዘን እታች ወርድ የህዝቡን ስሜት መቀበል ማወቅ ይገባቸዋል፣ ነው ምንለው የኔ ደማቅ ሰዎች። አንተ? አቤት ውዴ። አንድ መጥፎና አንድ ጥሩ ዜና ይዤልሃለሁ። እሺ ንገሪ። ልፈታህ አስቤያለሁ። እሺ፣ ሰማሁሽ። መጥፎ ዜናስ ምንድን ነው? አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ የቴክኖሎጂ የፓውደር ኮቲንግ እና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ ስራ እንዲፈልጉልን ነበር ጋሽ ኮስፒ፣ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። መልካም አዲስ ዓመት። የተቀየረው የበላይ አካል ደራሲ ደምሴ ጽጌ ጓድ ሰይፉን መሬ ኮሚኒስት ነው የሚለው የኢሰፓን የፓርቲውን አመለካከት የትም መቼም በምንም ሁኔታ መተግበር አለበት ብሎ ስለሚያምን ነው። የኢሰፓ ማዕከላዊ ኮሚቴ ውሳኔዎችን ከልቡ አምኖበት ሲፈጽምና ሲያስፈጽም የኖረ ሰው ነው። ባለፈው ፕሮግራሜ እንዳጫወትኳችሁ ጓድ ሰይፉ በቦኩ ሚካኤል ቆይታው የእግዚአብሔርን መኖር አምኖ ተቀበለ። ጓድ ሰይፉ ሲክድ ብቻ አይደለም ሲያምንም፣ ጥግ ድረስ ነው። የኢሰፓን መርህ በፍጹም ልቡም በፍጹም ሐሳቡም ያምን የነበረው አባቴ አሁን ደግሞ ፈጣሪውን በሙሉ ልቡም በሙሉ ሐሳቡም ማመን ጀመረ። ከኢሰፓ የተማረውን ዲሲፕሊን በተለይም ደግሞ ማዕከላዊነትንና የበላይ አካል ትዕዛዝን የማክበርን ነገር አጥብቆ እንደያዘ አማኝ ሆነ። ያንን የበላይ አካል ይዞም አውሮፓ ገባ፣ ዲያስፖራ ሆነ። አንድ ቀን ሕመም ብጥ የተሰማውና ሐኪም ቤት ሄደ። ፈረንጆቹ ሐኪሞች አገላብጠው ሲመረምሩት ታዛዥ ነበር። ካንሰር ይዞሃል ሲሉትም በጥሞና ሰማቸው። ካንሰሩ ወደ ሰውነት ተሰራጭቷል። ከእንግዲህ ያለህ ቀሪ እድሜ ሁለት ዓመት ነው። ያችን ሁለት ዓመት ደስ ብሎ ኑር ሲሉ የተናገሩት ቃል ግን በበላይ አካል ሥልጣንና ኃላፊነት ላይ ጣልቃ የገባ ሆኖ አገኘው። ያም የበላይ አካል እግዚአብሔር ነው። ንግግራቸው የእግዚአብሔርን የመጨረሻ ውሳኔ ሰጭነት የሚገዳደር ሆኖ ስላገኘውም ተቆጣና ስሙ፣ የእኔ ዕድሜ የሚወሰነው በፈጣሪ እንጂ በእናንተ አይደለም። እናንተ ይህን የመወሰን መብት የላችሁም ብሏቸው ወጣ። ወጣና ላፕቶፑን መጎርጎር ጀመረ። በጉግል በኩል ቻይና ገባ። በቻይኖቹ ባህላዊ ኸርባል ነገሮች ላይ ጥናት አደረገ። ከእነርሱ ባገኘው መረጃ እርሱን ከያዘው ካንሰር ጋር የሚስማሙ ምግቦችን ለየ። አመጋገቡ ሙሉ በሙሉ ጤንነቱን ማዕከል ያደረገ ሆነ። ምግቡን ራሱ ማዘጋጀት ጀመረ። በምግቡ ውስጥ የሚጨምራቸውን ቅመማ ቅመሞች ትንሽዬ ሙቀጫ ገዝቶ እየወቀጠ የሚቀምመው ራሱ ነው። በዚህ አይነት መንገድ ፈረንጆቹ የወሰኑለትን ሁለት ዓመት አልፎ አራትም ስድስትም ስምንትም ዓመት ኖረ። በእነዚያ ሁሉ ዓመታት ቼካፑንም መድኃኒቱንም አላቋረጠም። በየዓመቱ ካንሰሩ መቀነስ ያሳይ ጀመር። ከሁለት ዓመት በፊት የኢትዮጵያ ሐኪሞች ሙሉ በሙሉ ከካንሰር ነፃ መሆኑን አበሰሩት። ይህን የምሥራች ይዞ ወደ አውሮፓ ተመለሰ። ሰላም መድረሱን ለማረጋገጥ ጓደኛው ጋር ደወልኩ በአሁኑ ሰዓት ከአባት ጋር ሆስፒታል ነኝ አሉኝ ምን ሆኖ አልኳቸው አይ ምንም አልሆነም ካንሰሩ ዜሮ መግባቱ ሀኪሞቹን ግራ ጋብቷቸዋል እንዴት እንዲህ ሊሆን እንደቻለ እየጠየቁት ነው እናም ስለ አመጋገብ ዲሲፕሊኑ ለሐኪሞቹ ሌክቸር እየሰጠ ያለበት ሁኔታ ነው ያለው አሉኝ የታመነው እግዚአብሔር አላሳፈረውም አልኮል መጠጥ ውስጥ አንዴ ከተገባ ቁልቁለቱ ማለቂያ እንደሌለው የተገነዘበው ጀምስ ተርበር በአንድ ወቅት እንዲህ አለ። አንድ መለኪያ አረቄ መጎንጨት ምንም አይደለም። ሁለት መለኪያ አረቄ በጣም ይበዛል። ሶስት መለኪያ አረቂ ግን በቂ አይደለም። ሪል አይስክሬም የልጆች ጉጉ፣ እርሶም ቀመስ ያድርጉ! ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ፣ ሌላ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ከአንጀቴ፣ ቀምሰው ያረጋግጡ፣ ምላሶ ዳኛ ነው ለልጆች የሚያምጡ ልደት ማድመቂያ ነው ለፍቅረኛም ሚስጡ የፍቅር ቋንቋ ነው ሪል አይስክሬም የመጪው ዘመንጣ ይወዱታል በጣም። ሀያ አንድ በዘበኝነት ውስጥ ስር የሰደደው መምህርነት ጓድ ሰይፉ ከጓድነቱ ባሻገር መምህርም ዘበኛም ዳያስፖራም ነበር። አሁን ሦስቱንም የሕይወቱን ክፍሎች እንዴት እንደሚያጤናቸው ላጫውታችሁ ነው። መምህርነቱን እጅግ ይወደዋል። በዘበኝነት ዘመን ያከማቻቸውን አስደሳች ትዝታዎችም አውርቶ አይጠግብም። አንድ ቀን ባለቤቴ ስማ፣ ጋሽዬ 16 ዓመት ዘበኛ ከነበርክበት ዝቅተኛ ኑሮ ወጥተህ ከፍ ያለ ዲያስፖራ በመሆን ምን ይሰማሃል? አለችው። ለመጀመሪያ ጊዜ ቆጣ ብሎ ተናገራት። የቦኮ ሚካኤል ሕይወቴን እንዴት ዝቅተኝነት መስሎ ታየሽ? ዘበኝነት ዝቅተኝነት ሆን አይችልም። ለእኔ ዝቅተኝነት ምንም ሆኖ በሰው ሀገር መኖር ነው አላት። አሁን በመምህር ጌታቸው በኩል ወደ መምህርነቱ ልንመጣ ነው። ጋሽ ጌታቸው የአባቴ የረጅም ጊዜ ጓደኛ ናቸው። በአራስነቴ ዘመን በባህር ዳር ከተማ ያውቁኛል። አዲስ አበባ መጥተው ሁለተኛው ልጄ በአምላክ ስም ታገል በተማረበት ትምህርት ቤት ዳይሬክተር ሆኑ። ጋሽጌታቸው ዘመናቸውን ለመምህርነት የሰጡና በረጅም ጊዜ የሥራ ዘመናቸው ታላላቅ ምሁራንንና የአገር ባለውለታዎችን ያፈሩ ጀግና መምህር ናቸው። በ2016 ዓ ም በተከበረው የጓድ ሰይፉ የልደት በዓል ላይም ተገኝተዋል። ስለ አባቴ ያልተለመዱ ባሕርያት ሁልጊዜ እየተደነቁ ከሚነግሩኝ ጓደኞቹም አንዱ ናቸው። ስለ አባቴ ብቻ ሳይሆን ስለ ሌሎቹም ጓደኞቻቸው ሲነግሩኝ አፌን ከፍቼ እሰማቸዋለሁ። የመተረክ ችሎታቸው ልዩ ነው። አንድ ቀን ግን በጣም በተረበሸ መንፈስ ደወሉልኝ። የሆነ ነገር ሊነግሩኝ ፈለኩ፣ ነገር ግን ለመናገር እጅግ አቅማሞ። ምንድን ነው እሱ አልኳቸው። አባትህ አሉኝ። አባቴ ምን ሆነ? አባትህ ነዋ። እሺ ምን አደረገ? በጣም ከባድ ነገር ነው። አደራ ያለኝ ምንድን ነው? አረ ለመናገርም ይከብዳል። ግዴ ለሚንገሩኝ አልኳቸው በድጋሜ። እኔ ስሞት አስከሬኔ ለቤተሰብ እንዳይሰጥ አለኝ። ይህን ከሰማው በኋላ ለማን እንዲሰጥ ነው የፈለገው አልኳቸው። እዚያው ለተማረበት ለአዲስ አበባ ዩኒቨርሲቲ ይሰጥልኝ አለኝ። ከዚያ አጽሙ ከሥጋዬ ተለይቶ ለመማሪያነት እንዲውል እፈልጋለሁ አለኝ አሉኝ እርሱ ካለ እንግዲህ ትእዛዙን መፈጸም ነው ያለብን ስላቸው አረ ይሄ ከባድ ነገር ነው ለቤተሰብስ ምን ተብሎ ይወራል አሉኝ ጋሽጌታቸው? እኔም ብሆን ይህን ያልኩት የምለው ጠፍቶኝ እንጂ ግለሰብ ከቤተሰብ አፈንግጦ በማይወጣበት ሀገር አንድ ሰው በራሱ አካል ላይ እንደዚህ ያለ ፍላጎት ቢኖረው እንኳ ተፈጻሚነቱ አጠራጣሪ መሆኑን አጥቼው አልነበረም። የእሳቸውን ስልክ ከዘጋው በኋላ ለአባቴ ደወልኩለትና፣ ጋሽ ጌታቸው በጣም ተረብሸዋል፣ ምንድን ያልካቸው አልኩት። በተለመደ እርጋታው በጥሞና ከሰማኝ በኋላ ለምን ይረበሻል? ለረጅም ጊዜ መምህር ነበርኩ፣ ከሞትኩ በኋላም በመምህርነቴ መቀጠል እፈልጋለሁ። ሞቼ አፈር ከሚበላኝ ቆሜ ባጥንቶቼ እያስተማርኩ ብኖር አይሻልም? አለኝ

የህዝቧ ግፍና መከራ የበዛባት አህጉር ነች። የዛኑ ያክል ደግሞ ጭፈራና ዘፈን በሚወደው ህዝቧ ትታወቃለች። በብዙ መከራ ውስጥ ሆና እንደ ደላት ሁሉ ከነጮቹ በላይ መጨፈሯና መዝፈኗ አውሮፓውያኑን ሁሌም እንዳስገረመ ነው። እኚሁ አውሮፓውያን በግፍና በመከራ ብዛት አንጀቱ አሮ አፉ ብቻ እንደተደሰተና እንደረካ ሰው የሚጨፍርና የሚዘፍን ህዝብ የሞላበት አህጉር መሆኑን ጠቆም ለማድረግ ሆድ ይከፋ፣ እግር ይዝለል፣ አፍ ይዝፈን፣ አፍ ይርካ አፍ ይርካ በማለታቸው አፍ ይርካ የአህጉሩ መጠሪያ ሆነ። አፍ ይርካ ተባለ።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 በከፍተኛ የኃላፊነት ደረጃ ከመሩ ሰዎች ጋር ቆይታ እናደርጋለን። ለሌተናል ጄኔራል ሀዲስ ተድላ፣ ለዶክተር አለሙ አበበ፣ ለክቡር አቶ ፋሲካ ሲደልል እና ለሻለቃ ብርሃኑ ባዬ ለየት ያሉ ጥያቄዎች ይቀርባሉ። የባለስልጣን ልጆች ሕይወት ምን ይመስላል? የባለስልጣን ትዳርስ? እረፍትስ? እንቅልፍስ? ከዚህ ልዩ ፕሮግራም በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ስላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።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 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ ሶስተኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።